ኢትዮጵያ ካሏት በርካታ የቱሪዝም መዳረሻዎች ውስጥ ከቀዳሚዎቹ ተርታ የሚጠቀሰው የጌዲኦ መልካ ምድር ዓለም አቀፍ መካነ ቅርስ በርካታ ሀብቶችን የያዘ ስለመሆኑ ይነሳል። ከእነዚህ ሀብቶች ውስጥ ልዩ የሚያደርገው ደግሞ በምስራቅ አፍሪካ ካሉ ትክል ድንጋዮች ውስጥ ከግማሽ በላይ የሚሆነው በጌዲኦ ዞን መገኘቱ ነው። የጌዲኦ ማህበረሰብ ይህንን በባህላዊ ስርዓት አስተዳደር የባህላዊ መልካ ምድሩን ጠብቆ ያቆየበት ነው። ለአምስት ሺህ ዓመት ጠብቆ ያቆየው አካባቢ ነውና የሰው ሰራሽም የተፈጥሮ ቅርሶችንም በአካባቢው የሚገኙትን በአግባቡ ጠብቆ ተንከባክቦ እንዲሁም ደግሞ ማንም ሰው እንዳይነካውም ጭምር የራሱን ጥበቃ የሚያደርግ ማህበረሰብ ነው። ዩኔስኮ ከመመዝገቡ በፊት የነሱ ሀብት ከመሆኑ በፊት ማህበረሰቡ ለዚህ አመት አክል ጠብቆ አቆይቶታል። በምስራቅ አፍሪካ ካሉት 10 ሺህ ትክል ድንጋዮች ውስጥ ወደ አምስት ወደ 6500 በላይ የሚገኘው እዚሁ ጌዲዮ ዞን ውስጥ ነው ማለት ነው። ዞኑ የበርካታ ተፈጥሯዊና ሰው ሰራሽ ጸጋዎች ባለቤት መሆኑ ለቱሪስት መዳረሻነት ተመራጭ እያደረገው መምጣቱም ነው የሚጠቀሰው። ይህንን ጠብቆ በማቆየቱም ሆነ በማልማቱ ሂደት የአካባቢው ነዋሪ ከቅርሶቹ ጋር ያለው ቁርኝት ከፍተኛ ስለመሆኑም ነው የተነሳው። ጸጋዎቻችን እጅግ በጣም ብዙ ናቸው። ከ14 የማያንሱ ፏፏቴዎች አሉ። እንዲሁም ደግሞ የተለያዩ ፏፏቴዎች እንዳሉ ሁሉ ዋሻዎችን በተመሳሳይ አሉ። ትክል ድንጋዮች አሉ። እንዲሁም ደግሞ ይሄ የጥብቅ ደኖች ስድስት የተለያዩ አካባቢዎች ላይ ጥብቅ ደኖች አሉ ማለት ነው። እዛ አካባቢ ላይ ማንም ሰው አይገባም። የጌዲኦ ማህበረሰብ ደግሞ እንዳጠቃላይ ለደን ያለው አመለካከት እጅግ በጣም የተለየ ነው። ሶስት ነገሮችን ህይወት አድርጎ ነው የሚይዘው፣ ቡና፣ ዛፍ፣ እንሰቱ ለጌዲኦ ህይወቱ ተብሎለታል ማለት ነው። እዚህ ውስጥ ራሱን የቻለ ቱሪዝም አለ። የኮፊ ሀርቨስቲንግ ወቅት ላይ ደግሞ የእሸት ቡና ሲደርስ በዛ ወቅትም የቱሪስት ፍሰቱ በጣም በከፍተኛ ደረጃ እንዲያድግ የሚያደርጉ ጸጋዎች ናቸው ማለት ነው። ስለዚህ እነዚህን ጸጋዎች ጠብቀን ለማህበረሰቡ ሀብት ማመንጨት የሚችሉበትን ሁኔታ ግንዛቤ እየፈጠርን እያሳደግን የምንሄድባቸው ነገሮች በጣም ከፍ ብለው እየሄዱ እንዳለ የሚያሳይ ነው። በዞኑ ከሚገኙ የትክል ድንጋዮች ትልቁን ቁጥር የያዘው ደግሞ የጨልባ ቱጢቲ መካነ ቅርስ ስፍራ በጎብኚዎች ቀዳሚ ተመራጩም ጎልቶ የሚታየውም ነው። በአካሄድ ነው የጥናትና ምርምር ስራ በኢንቬንቶሪ ማለት ነው። በተካሄደው ጥናት ከላይ ሰርፌስ ላይ ያለው ወደ አንድ ሺ አምስት መቶ የሚሆኑ የትክል ድንጋዮች አሉ። እንደምታዩት አብዛኞቹ የወደቁ ናቸው። የተወሰኑት ደግሞ ቆመው ነው የሚገኙት። የወደቁበትን ለምን ወደቁ ለምን ግማሹ ቆመ የሚለው ያው ፋርዘር ጥናት ይጠይቃል። ነገር ግን እስካሁን ባለው እንትን በተለያየ በአየር ንብረት ለውጥ በዌዘሪንግ ማለት ነው፣ በዝናብ ሊሆን ይችላል፣ በፀሐይ፣ ዝናብ ፀሐይ ሲፈራረቅበት፣ በመሬት እንቅስቃሴ ያው እንደ ስጋትም የያዝናቸው ስረ ሆኑ ማለት ነው። ይህንን ሀብት ይበልጥ ለማልማትም ሆነ ለማስተዋወቅ ይረዳ ዘንድ የዕለት ተዕለት ስራውን የሚከታተል ጽሕፈት ቤት እየተቋቋመ ይገኛል። ስራውም የጌዲኦ መልካ ምድርን ሁለንትና ሂደት ብቻ የሚከታተል መሆኑ ተጠቅሷል። ጽሕፈት ቤት እያቋቋም ነው ያለ ነው። የጌዲኦ ባህላዊ መልካ ምድር ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ለደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ተጠሪ የሆነ በክልሉ መንግስት ምክር ቤት የጸደቀ ማለት ነው እና በልዩ ትእዛዝ ሰሞኑን ቅጥር ፈጽመን ጨርሰናል። ወደ አምስት የሚሆን ዲላ ላይ እንግዲህ ይሄ ዩኒስኮም የሚያውቀው ስለሆነ ማለት ነው፣ ለልዩ ጥበቃ ስለሚፈልግ የዓለም ቅርስ ስለሆነ ከባህልና ቱሪዝም ሴክተር ባሻገር ስፔሻል የሆነ ልዩ የሆነ ተቋም አቋቁመን፣ ያ ተቋም ደግሞ የመጠበቁን፣ የመንከባከቡን፣ የማስተዋወቁንም ስራ የዕለት ተዕለት የቅርሱንም ሁኔታ እንዲከታተል ለማድረግ መዋቅሩ ኦልሬዲ ተጸድቆ የሰው ኃይል አሟልተን ቢሮው እየከፈት ባለንበት ሁኔታ ነው አሁን የመጣችሁት ማለት ነው። ኢትዮጵያ ካሏት የቱሪዝም መዳረሻዎች ውስጥ የጌዲኦ መልክዓ ምድርን ለየት የሚያደርጉት ሁለት ምክንያቶች እንዳሉ ተጠቅሷል። በዚህም ልማቱን የተሳሰረ ለማድረግ ውጥን የተያዘለት መሆኑን የኢትዮጵያ ቅርስ ጥበቃ ባለስልጣን ይገልጻል። አንደኛው በጣም ጥብቅ ደን ያለበት አካባቢ ነው። ሁለተኛ ከአፍሪካ ከሀገራችን በጣም ብዙ ሺህ የሚቆጠሩ የትክል ድንጋዮች የሚገኙበት ነው። በተለይ ደግሞ የዚህ አካባቢው ህብረተሰብ ህብረተሰቡ በጣም በጥግግት የሚኖር ሆኖ ህዝቡ በበዛ ቁጥር የደን ጥበቃው እየበዛ የሚሄድበት ባህል ስላላቸው የበለጠ ቅርሱን የመጠበቅ ለማቆየት እድል ይኖረዋል። ስለዚህ እንደ ቅርስ ባለስልጣን ከዚህ በፊት የነበረው ቅርሱን ለዓለም አቀፍ ቅርስ የማስመዝገብ ስራ ነበር። ከአሁን በኋላ ግን አሁን የጀመር ነው ከክልሉ ጋር ከዞኑ መስተዳደር ጋር በመሆን የማልማትና የቱሪስት ተደራሽ የማድረግ ስራ ነው። እሱን ጥናቱን እያጠናን ነው። ጥናቱ እንደተጠናቀቀ ወደ ሙሉ ትግበራ የሚገባበት ይሆናል። በአካባቢው ከሚገኙ መዳረሻዎች የሚኖረውን ተጠቃሚነት ለማሳደግ በቀጣይ በትኩረት እንደሚሰራም ተመላክቷል።